ሰላም ጤና ይስጥልኝ። የተከበራችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሮብ ያዘጋጀናቸው አዳዲስና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። በሓራ መሬት የሚገኘው የትግራይ ሰላም ኃይል ለሰላም ለፍትህና ለአንድነት ቁርጠኛ መሆኑን አዲስ በሰጠው መግለጫ አስታወቀ። ከትግራይ የሰላም ኃይል የተሰጠ ጋዜጣዊ መግለጫ። ሰላም ምርጫችን ነው፣ ፍትህ ተልእኮአችን ነው፣ አንድነት ግባችን ነው። የትግራይ ሰላም ኃይል በመላው ትግራይ ሰላም፣ ፍትህና የህግ የበላይነት እንዲሰፍን ያለውን ቁርጠኝነት ያረጋግጣል። የምንመራ በጦርነት ሳይሆን በሰላም በእርቅና መፍትሄዎችን በመፈለግ ነው። በተለይ በሰንዓ ለ በሚንቀሳቀሱ የህወሓት ወታደራዊ ኃይሎች ከቅርብ ጊዜ ወዲህ እየደረሰብን ያለው ጥቃት በመጋፈጥ የመታቀብና የኃላፊነት መንገድ መርጠናል። ይህንን ግጭት እኛ አልጀመርነውም እና ወደ ትርጉም የለሽ ውስጣዊ ግጭት ለመሳብ አንፈልግም። ለዚህ ተግባራችንም የወጀራት ኢስራአዲና አካባቢው ህዝቦች ላሳየነው ዲሲፕሊንና የተረጋጋ ምላሽ አወድሷል። ጓዶቻችን ሰላም የኛ የመጀመሪያ አማራጭ ብቻ ሳይሆን ብቸኛና የመጨረሻ ምርጫ ነው ብለው በማመን ጸንተዋል። መልእክት ለራያ ህዝብ፣ ለሰባ አንደርታ ህዝብና ለመላው የትግራይ ህዝብ እንዲሁም ለኢትዮጵያ ፌዴራላዊ መንግስት፣ ለአፍሪካ ህብረትና ለዓለም አቀፉ ማህበረሰብ፣ የትግራይ ሰላም ኃይል በፍትህ በእኩልነትና በሰብአዊ ክብር እሴቶች ላይ የተመሰረተ ህዝብን ያማከለ ንቅናቄ ነው ሁሉንም አይነት የፖለቲካ አድላዊነት፣ ክልላዊ አድላዊ ድርጊቶችንና ወታደራዊ ተቋማትን ለፓርቲያዊ ጥቅም ማዋልን ይቃወማል። የትግራይ ክልል ጊዜያዊ ፕሬዝዳንት በአስቸኳይ ሁሉንም የትግራይ ዞኖች ድምፅ እና ፍላጎት በሚያንጸባርቅና በሚወክል የክልል ካቢኔ እንዲያቋቁሙ እንጠይቃለን። እውነተኛ መረጋጋት ወደ ክልላችን ሊመለስ የሚችለው በፍትሐዊ አስተዳደር እና በዲሞክራሲያዊ ሂደቶች ብቻ ነው። ለምን ወደ ወጀራ ተራሮች ወጣን? ወደ ተራራው ለመምጣት የወሰነው የአመጽ እርምጃ ሳይሆን የትግራይን ትግል አስተሳሰብ የከዱ ፈላጭ ቆራጭ ኃይሎች እንደገና መነሳታቸው በመቃወም በመርህ ላይ የተመሰረተ ተቃውሞ ለማድረግ ነው። ወደ ማህበረሰባችን የተመለስነው ለጭካኔ ሳይሆን ለፍትሕና ለሰላም ጠባቂዎች ሆነን ነው። የክረምት ወቅት ሲጀመር ህዝባችን በሰላም ህይወቱን መልሶ በመገንባት ላይ ያተኮረ ሲሆን፣ እኛም እንዲሁ ሰላም ላይ እናተኩራለን። አለመግባባት አይኖር። የትግራይ ሰላም ኃይል ተልእኮ ዘላቂ ሰላምን ማስፈን፣ አምባገንነትን መመከት እና የትግራይን ህዝብ አንድነት መመለስ ነው። ለዚህ ተልእኮ ትልቁ ስጋት የሚመጣው ከውጭ ጠላቶች ሳይሆን በወታደራዊ ኃይል ውስጥ ካሉት ትንሽ ቡድን በተለይም የአደመ ህወሀት እየተባለ በሚጠራ ቡድን ውስጥ ከተዘፈቁ የአንጃው አካላት ተጠያቂ ላለማድረግ ከማንም ኃይል በላይ ወታደራዊ ኃይልን ለመቆጣጠር ከሚሞክሩት ጋር ነው። በህወሃት ለሚመራው ሰራዊት የቀረበ ጥሪ፣ እዛ ውስጥ ላሉ ወንድሞቻችንና እህቶቻችን የጋራ ትግላችን የወደፊት እጣ ፈንታ ላይ በጥልቀት የምናሰላስልበት ጊዜ አሁን ነው። የቀጣይ መንገዱ የአንድነት የዲሞክራሲ ታድሶና ሰላማዊ አብሮ የመኖር መሆን አለበት። ከጦርነት ጎሳሚ ጸረ ኢኮኖሚ ወይም ባምባገነናዊ ያስተሳሰብ ቅሪት ከመቆም ይልቅ ከህዝብ ጎን መቆም እንድትመርጡ እናሳስባችኋለን። ድል ለሰላም ፈላጊዎች፣ ውግዘትና ሽንፈት ለጦርነት አራማጆች ሰኔ 25 2017 ዓ ም ሲል አስታውቋል። የዩጋንዳ ወታደራዊ ሄሊኮፕተር በሶማሊያ አደጋ አጋጠመው። ስምንት ሰዎችን ያሳፈረ የዩጋንዳ ወታደራዊ ሄሊኮፕተር በሶማሊያ ዋና ከተማ ሞቃዲሾ በሚገኘው ዓለም አቀፍ አውሮፕላን ማረፊያ ተከስክሷል። አንድ የአቪዬሽን ባለስልጣን ለቢቢሲ እንደተናገሩት ወታደራዊ ሄሊኮፕተሩ በሶማሊያ ዋና ከተማ ሞቃዲሾ በሚገኘው ኤደን አዴ ዓለም አቀፍ አውሮፕላን ማረፊያ ከተከሰከሰ በኋላ እሳት የተቀሰቀሰ ቢሆንም በድንገተኛ አደጋ ሰራተኞች በፍጥነት በቁጥጥር ስር ውሏል ተብሏል። ተንቀሳቃሽ ምስሎች ከአውሮፕላን ማረፊያው ጥቁር ጭስ ሲወጣ ማሳየታቸው ቢቢሲ ዘግቧል። ከአውሮፕላን ማረፊያው ሰራተኞች አንዱ የሆኑት ፋራህ አብዱላ እንደገለጹት ፍንዳታ መስማታቸውና ጭሱ ሄሊኮፕተሩን ሙሉ በሙሉ ሸፍኖት እንደነበረ ለሮይተርስ የዜና ወኪል ተናግረዋል። የሶማሊያ ሲቪል አቪዬሽን ባለስልጣን ዋና ኃላፊ አህመድ ማሊም ሄሊኮፕተሩ በታችኛው ሸበሌ ክልል ከሚገኘው ባሊ ዶግሌ አየር ኃይል ጣቢያ ከተነሳ በኋላ በአውሮፕላን ማረፊያው ሲደርስ አደጋ እንደደረሰበት አስታውቀዋል። ኃላፊው አክለውም የአደጋው መንስኤ ለማወቅ ምርመራ እየተካሄደ መሆኑን ገልጸዋል። ዩጋንዳ በሶማሌ በሽብርተኝነትን እየተዋጋ ለሚገኘው የአፍሪካ ሕብረት ኃይል ወታደሮችን ከላኩ ሀገራት መካከል አንዷ ነች። አሜሪካ ለእስራኤል የ510 ሚሊዮን ዶላር የጦር መሳሪያ ሽያጭ አጸደቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር እንደገለጸው ሽያጩ ሁለት የተለያዩ የቀጥታ ጥቃት ፈንጂዎች እና ከሰባት ሺህ በላይ የቦምብ መቆጣጠሪያ መስተራዎችን ያካትታል። የቅርብ ጊዜው ሽያጭ የተወሰነው እስራኤል በቅርቡ በኢራን ላይ ባደረሰችው ጥቃት ከፍተኛ የጦር መሳሪያ ካወጣች በኋላ ነው። የውጭ ጉዳይ መስሪያ ቤት ሽያጩን ያጸደቀ ሲሆን፣ የመከላከያ ደህንነት ትብብር ኤጀንሲ አስፈላጊውን መረጃ ለአሜሪካ ኮንግረስ ሰጥቷል። ይህ የታቀደው ሽያጭ የእስራኤልን ድንበሮቿን አስፈላጊ መሰረተ ልማቶችና የሕዝብ ማዕከላትን የመከላከል አቅሟን በማሻሻል የአሁንና የወደፊት ስጋቶችን የማሟላት አቅሟን ያሳድጋል ተብሏል። እስራኤል በጋዛ ሰርጥ ላይ የምታደርገውን አሰቃቂ ጥቃት በቀጠለችበት ወቅት ይህ እቅድ ተግባራዊ ሆኗል። ከጥቅምት 2023 ጀምሮ በእስራኤል ጥቃት ከ56500 በላይ ፍልስጤማውያን ተገድለዋል ሲል የጋዛ የጤና ባለስልጣናት አስታውቀዋል። ሰኞ ለት ብቻ የተፈናቀሉ ሰላማዊ ዜጎችን የሚጠለሉባቸው ቦታዎች ጨምሮ እስራኤል በፈጸመችው የአየር ድብደባና የመድፍ ጥቃት በጋዛ በርካታ ቦታዎች ላይ ኢላማ በማድረግ ቢያንስ 97 ፊሊስጤማውያን ሲገደሉ በርካቶች ቆስለዋል ተብሏል። በጋዛ የዜጎች ሞት እያሻቀበ ባለበት ወቅት ዩናይትድ ስቴትስ ለእስራኤል የምታደርገው ወታደራዊ ድጋፍ በመቀጠሏ ከፍተኛ ትችት ገጥሟታል። ባለፈው ህዳር ወር የዓለም አቀፉ የወንጀለኞች ፍርድ ቤት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞው የመከላከያ ሚኒስትራቸው የአብ ጋላንት በጋዛ በፈጸሙት የጦር ወንጀሎችና እና በሰብአዊነት ላይ ወንጀሎች የተነሳ የእስር ማዘዣ አውጥቷል። እስራኤልም ከአካባቢው ጋር ባደረገችው ጦርነት በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦባታል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል በ60 ቀናት የተኩስ አቁም ሁኔታዎች ላይ ተስማምታለች ሲሉ አክለዋል። ትራምፕ እስራኤል የ60 ቀናቱን የተኩስ አቁም ስምምነት ለማጠናቀቅ በአስፈላጊ ሁኔታዎች ላይ ከስምምነት ደርሳለች ያሉ ሲሆን በዚህ ጊዜ ውስጥም ጦርነቱ ስለሚቆምበት እድል ከሁለቱም ወገኖች ጋር እንሰራለን ብለዋል። ፓታርና ግብፅም ሰላም ለማምጣት ጥረዋል የሚል ምስጋና ችረዋቸዋል። ፕሬዚዳንቱ የመጨረሻውን እቅድም እናቀርባለን ያሉ ሲሆን ሁሉም አካላት ለጉዳዩ መሳካት መስራት አለባቸው በሚልም አሳስበዋል። ሐማስ ለመካከለኛው ምስራቅ ደህንነት ሲል ስምምነቱን ይቀበለዋል ብዬ ተስፋ አረጋለሁ በሚልም ትራምፕ ሀሳባቸውን አጠናክረዋል ምክንያቱም እየባሰ እንጂ እየተሻሻለ የሚሄድ ነገርም እንደሌለ ሀማስ ግምት ውስጥ ማስገባት አለበት በሚል በማህበራዊ ሚዲያ መልእክታቸው ላይ አጽንኦት ሰጥተዋል። በእስራኤል እና ኢራን ጦርነት የተሸነፈው ጋዛ ከትላንቱ ዛሬ ሰቆቃው እንደበረታበትም እየተነገረ ይገኛል። በተመሳሳይ ዜና የአሜሪካ ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ሊገናኙ እንደሆነ ተገልጿል። የአሜሪካ ባለስልጣናት ትራምፕ እና ኔታንያሁ ከስድስት ቀናት በኋላ በዋይት ሀውስ እንደሚገናኙ ይፋ አድርገዋል። በእስራኤል ሐማስ የተኩስ አቁም ስምምነት ጉዳይ ዋነኛው አጀንዳ መሆኑ ሲገለጽ፣ የቀሩት ታጋቾችን በመለቀቃቸው ዙሪያ ውይይት እንደሚያደርጉም ይጠበቃል። የእስራኤሉ ጠቅላይ ሚኒስተር ከፍተኛ አማካሪ ሮን ዴርመር በዚህ ሳምንት በዋሽንግተን መኖራቸውና በቀጣይ ሳምንት ሰኞ ዕለት ደግሞ ትራምፕና ኔታንያሁ በአካል ተገናኝተው ከጋዛው ጉዳይ ባለፈ ስለ ኢራን እና ሶሪያ ጉዳይ እንደሚነጋገሩ ነው የተጠቀሰው። ትራምፕ በማህበራዊ የትስስር ገጻቸው እስራኤል ስምምነት ታደርግ ታጋቾች የሚለቀቁ ብለው ከጻፉ በኋላ እስራኤል በሰሜናዊ ጋዛ ክፍል ከፍተኛ የቦምብ ጥቃት አድርሳ የበርካቶች ሕይወት ማለፉ የሚዘነጋ አይደለም ሲል ኤዣዋን ዘግቧል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።